አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም ሃያ አንድ በዚች ቀን አምላክን የወለደች የቅድስት ድንግል እመቤታችን ማርያም የባሏ መታሰቢያ ነው። ሁላችንም የአዳም ልጆች እስከ ዓለም ፍጻሜ የባሏ መታሰቢያ በየወሩ ልናደርግ ይገባናል። የእግዚአብሔር ልጅ ከእርሷ ሰው በመሆኑ ከጠላታችን ሰይጣን እጅ ድነታችን በእርሷ ተደርጎልናልና እርሷም ስለኛ ሁል ጊዜ ትማልዳለችና የምታድን እርሷን እናቱን ለሰጠን እግዚአብሔር ምስጋና ይሁን በረከቷም ከእኛ ጋር የኖር ለዘላለሙ አሜን። ሰላም እለኪ ዘደለ ወኪ ትንቨሪ በየማነ ንጉሥ ፈጣሪ ማርያም ንግሥት ዘይትሳሪ እድዋነ ዚያነ በመስቀል አግርድ ወበመስቀል በመስቀል ካይበ አውደነ ኽጽሪ በዝችም ቀን ቅዱስ ቆጵርያኖስና ድንግሊቱ ዮስቴና በሰማይትነት አረፍ ወይም ቅዱስ ቆጵርያኖስ አስቀድሞ ካዲና ስራይኛ ነበር። እርሱም ለስራይኞች ሁሉ አለቃቸው ነው። ለስራዩም በስራዩም ስራ ከመመካቱ ብዛት የተነሳ በስራ የሚበልጠው ካለ ሊያይና ከዚያ ሊማር ከሌለ ግን በእነርሱ ላይ ሊመካባቸው ወደ አንጾኪያ አገር ሄደ። ቆጵሪያኖስም ወደ አንጾኪያ ከተማ በደረሰ ጊዜ ወሬው ተሰማ። በአንጾኪያም ከተማ ከአገር ታላላቆች ተወላጅ የሆነ አንድ ጎልማሳ አለ። እርሱም ላይዋ የሚያምር አንዲቷን ድንግል ብላቴና ተመኛት። ወደ ቤተ ክርስቲያን በምትሄድ ጊዜ እያያት በእርሷ ፍቅር ልቡ እንደ ሰዓት ተቃጠለ። በምንም በምን ሊያገኛት አልተቻለውም። ገንዘብ በመስጠትም ቢሆን ወይም በማስፈራራት ወይም በሥራይ ሥራ አልሆነለትም። የቆጵሪያኖስም ወሬው በተሰማ ጊዜ እርሱ ከሥራይኞች ሁሉ እንደሚበልጥ ስለ እርሱ ተነግሯልና ያን ድንግል የወስቴናን የተመኛት ጎልማሳ ወደ ቆጵርያኖስ ሄዶ በልቡ ያለውን ጉዳዩን ድንግሊቱን የወስቴናን እንደተመኛትና እርሷን ማገኘት እንደተሳነው ነገረው። ቆጵርያኖስም እኔ የልብን ፍላጎት እፈጽምላለሁ፣ አትዘን አለው። ከዚያም በኋላ ያን ጊዜ የወስቴናን ወደ እርሱ ያመጧ ዘንድ በስራዩ የአጋንንትን ሰራዊት ወደ እርሷ ላከ። እነዚያም አጋንንት ወደ እርሷ በቀረቡ ጊዜ እርሷን መውሰድ አልቻሉም፣ ከጸሎቷ የተነሳ ይቃጠላሉና እንዲሁም ብዙ ጊዜ ላካቸው ግን ወደ እርሱ ሊያመጧት አልቻሉም። ቆፕሪያኖስም ሁሉንም አጋንንት ጠርቶ ድንግል ዮስጤናን ካላመጣችሁልኝ እኔ ከእናንተ ተለይቼ ክርስቲያን ሆናለሁ አላቸው። ከዚህም በኋላ የሰይጣናት አለቃ ሊሸነግለው አሰበ። አንዱንም ሰይጣን ከሰይጣናት ውስጥ በዮስጤና አምሳል ተመስሎ ለቆፕሪያኖስ እንዲታየው አደረገ። ሰይጣኑም አለቃው እንዳዘዘው እንዲሁ አድርጎ ተዘጋጀ ነው አሁን የዮስጤናን መምጣት ለቆፕሪያኖስ ነገረው። እርሱም እውነት መስሎት እጅግ ደስ አለው። ሊቀበላትም ተነሳ። በእርሷ አማራ የተመሰለውን ምታት ባየ ጊዜ ሴቶችም መቤት ዮስቴና መምጣትሽ መልካመሆን አለ። ይህንንም ስሟን በጠራ ጊዜ ያ በእርሷ አምሳል የተመሰለ ሰይጣን እንደ ጢስ ሆኖ ተበተነ። በዚያንም ጊዜ ሽንገላው ምክንያት ምታቱም ከንቱ እንደሆነ ቆጵሪያኖስ አወቅ አስተዋለም። በልቡም እንዲህ አለ፣ ስሟን በጠሩበት ቦታ እንደ ጢስ የሚበተኑ ከሆነ በፊቷ ሊቆሙ ሊሸነግሏትስ እንዴት ይቻላቸዋል? ይህንንም ብሎ ወዲያውኑ የጥንቆላ መጻሕፍቶቹን አቃጠለ። ከዚህም በኋላ ወደ አንጾኪያ ሊቀ ጳጳሳት ሄዶ የክርስትና ጥምቀትን ተጠምቆ የምንኩስና ልብስን ለበሰ። ከጥቂት ቀኖችም በኋላ ዲቁና ሾመው፣ ዳግመኛም ቅስና ሾመው። በትሩፋት ሥራና በቤተ ክርስቲያን ትምህርት ከፍ ከፍ ባለ ጊዜ ለአገሩ ምዕራብ ለሆነች ቅርጣ ግና ለምትባል አገር ኤጲስቆጶን ይሆን ዘንድ ተገባው ያን ጊዜም ቅድስት ዮስቴናን ወስዶ ለደናግል ገዳም መምኔት አደረጋት በቅርጣ ግናም የቅዱሳን የአንድነት ስብሰባ በሆነ ጊዜ ከጉባኤው አባላት እርሱ አንዱ ነው ከብዙ ወራት በኋላም ካዲው ንጉሥ ዳኪዎስ ስለ እነርሱ ሰማ ወደ እርሱ አስቀረባቸውና የክብር ባለቤት ክርስቶስን ክደው ለጣወት እንዲሰግዱ አዘዛቸው ትእዛዙንም ባልሰሙ ጊዜ ታላቅ ስቃይን አሰቃያቸው ብዙ ስቃይንም ካሰቃያቸው በኋላ የቅዱስ ቆጵርያኖስንና የቅድስት ድንግ ደ ድንግል ዮስቴናን የሶስቱን ወንዶችንም ራሳቸውን አስቈረጠ። የሰማይትነት አክልልንም በመንግሥተ ሰማያት ተቀበሉ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎታቸው ይማረን። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለቆጵሪያኖ ሰማይተ ኢየሱስ ፌማ በጤገነ ሳት ውዕ አባላት ይውዝ ዝሃማ ምስለ ሰለስቱ ወደው ዘተሳተፍ ወበጻማ ወሰላም ለዮስቴና ባበጸዉ ስማ ከመንጠጥ ዘሮ መስቴማ በዚችም ቀን ከሰባ ሁለቱ አርዴት የአንዱ አዋርያ የጢባሪዎስ የእረፍቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ሰላም ለጢባሪዎስን ምስለ ሰባ ወክሌቱ አርዲተ እግዚ በለተ ረፍት ከይሆን ብሔረ ብሔረተድላ ወፍግ ባርከን ለደቂቅ በውስተዛቲ ምሷ እስመለመምህር ቡራኬ ስሩ። በዚችም ቀን ሃይማኖታቸው የቀና የ318 ጳጳሳት ስብሰባ በኒቀያ ከተማ ተደረገ።